አናቶች ለሁላችንም የሚስጠን በጣም ደስ ይለው እግዚአብሔር በጣም ደስ ይላል። ግን እኮማ መሄድ ነበረብሽ። ተወባክ ብሄድ ምን ዋጋ አለው ብለህ ነው? እንደ ድሮ እንዶ አይጨፈር ወገብም ቢብሏል እንዴ። አሁን እንደው ከኔና አንቺ ማን ያረጀው? እሱም አንተ ነህ። እና ታዲያ ምን እጅ መስጠት ነው? እንደው ቀልዱን ተወው። እና ምን አዲስ ነገር አለ? እያሉ ነው። እሺ ከየትኛውን ነገርሽ ከቤት እንዲ ከቤት ነዋ። ቤቴማ ሰላማዊ ቤት ናት፣ አለ እንዴት እንደምወዳት አለ ሰላማዊ የሆነች ሴት ስላለ ነዋ አለችው፣ ማለት ነው አሉት፣ ማለት ነው። እሱ ደግሞ አዎ፣ እኔ ከላይ ነው ሰጠችኝ፣ በጣም ደስ የምትል ናት። እንደ ሰሞኑ ሰሞ እንደ ሰሞኑ ትንሽ ወፈራለች ልበል፣ እያሉ ነው እንዴ፣ ወፈረች እንዴ እንዴ፣ ነኝሽ ልጅሽ ወደ ጉራህን ተው፣ እና ቋጥራ እንዳይሆን እያርጉ ነው። ምንድነው የምትቋጥር? ፀንሳ ፀንሳ እንዳይሆን እንዴ እያሉ ነው። ዙሮ ዙሮ መዝገብ ጭራሮ አለ ያገሬ ሰው አለ። አሁን ጠይቁልን ብቻ መልስ አሉት። እሺማ እያተቆጭኝ ምሯች እንዳሰብሽው ሸዋ አይደለችም። ኤዳ ምንም ነው ሸዋ ልጅ እኮ በረከት ነው አሉት አሉት አሉት ማለት አሉ ማለት ነው። በቃ እማዬ ስንወልድ በረከት ነው እንላለን፣ አለ ናሁም። ደግሞ ማለት ነው ናሁም፣ እየቀለድኩ እኮ አይደለም እኔ እውነቴን ነው የምናገረው፣ እማ በሙሉ ስሜ ጠራሽኝ እኮ ዛሬ ምን ሆነሽ ነው እናቴ እያለ ነው ናሁም። እነሱ ደግሞ ሲጀምር የእናትህ አንጀት ሆኖብኝ ነው እንጂ ሲጀምር የእናትህ አንጀት ሆኖብኝ ነው እንጂ አንተ እኮ መቼም መቸም የማትመገባ ጥሬ ነህ ብለውት ተናደው ወጥተው ሄዱ። እሱ ደግሞ እማ እማ እያለ ተናደደ ማለት ነው። እና በጣም ያሳዝን አሁን በዚህ ሰዓት ውልድ ትውልድ ምጭቃጨቃ አለብን ምን አይነት ጣጣን ነው እያለ ነው። ከዛ ደግሞ ሚስትየዋ አምሮ መጣች ማለት ነው። ማሚስ ወዴት? እኔ እንጃ እዚህ ናት መጣው በቃሽ እያለ ነው ማለት ነው። አምሮዬ ደግሞ የውይታ መሚስ ስለሆነች በጣም ትዛዝናለች። አማትየዋ ደግሞ ስለማያውቁ ውለዱ ውለዱ እያሉ ነው። እና ለዚህ ነው እና ለዚህ ነው ምትፈሪው እያላት ነው። አዎ እኔ እህቴን እና ለዚህ ነው ትዳር ነው ምትፈሪው እያላት ነው። ቅዱስ ለሰናይት አዎ፣ እና እኔ የመወዳትን እህቴን በዚህ ምክንያት ላጣት አልፈልግም እያለች ነው እህቷ በፍቅረኝነት ስለ ስለተጎዳች በፍቅር አሁን እሷም እንደዛ ነው የሚመስላት። እህቷም እንድታገባባት አትፈልግም። ይችኛዋ ሄቷን እያየች መግባት አትፈልግም ማለት ነው። ቆይ አሁን ከልስንሽ ከቀደመው ጋር ከቀደመው ወንድ ህይወት ጋር ምን ያገናኛዋን ስታስበው በእሷም እየ የማደርገው ይመስልሃል እያለች ነው። ቆይ አሁን ያሉት ሰዎች እኮ እህትሽን የጎዷት ሰዎች አይደሉም ቢሆንም እህቴን ቃል እጠብቃለሁ አለች ቆይ እህትሽንም ሰውን የሰበራት አሁ ለዛውም ባሌ ህይወቴ አለሜን ባለችው ሰው ነው እና የሰው ልጅ እኮ ተሰባሪ ነው ቃሉን ያጥፋል እያለ ነው ቅዱስ አንቺ እንዴት እሷን አንቺ እንዴት እሷን የመታት ድንጋይ አንቺንም እንዲመታች ታደርጊያለሽ ያላት ነው እሷ ደግሞ ቅዱስ በእኛ ቦታ ካልሆን ካይገባህም ነው። እሺ ቆይ እህትሽ ከባሏ ያጣችውን ፍቅር አንቺ ብታገኝ፣ ሳላት ቅዱስ ለሰናይት ማለት ነው። እሷ ደግሞ ፍቅር ጊዜ ነው ሆ እያለ ነው። እሱ ደግሞ እየሳቀ ነው። ምን ያስቀሃን? አለችው እህትሽ እህትሽ ግን ትወድሻለች፣ ግን አላት በደንብ ነዋ ስለዚህ ንለት ስለዚህ ያለ አንቺ ያላት ፍቅር አላቂ ነው ማለት ነው። ለአንቺ ፍቅር ቢኖራት አንቺ እንድትጎጅ አትፈልግም፣ እንድታገቢ ትፈልግ ነበር እያላት ነው በተዘዋዋሪ ማለት ነው። እሷ ደግሞ እንደዛም አይደለም አለች። አየሽ ፍቅር አለም የለም የሚባለው በመቀበል ብቻ ላይ ሲመሰረት ነው አላት። አልገባኝም አለች። ይኸውልሽ ፍቅር መቀበል ብቻ አይደለም፣ መስጠት ብቻ ነው እያለ መስጠትም ነው እያላት ነው። ፍቅር ቅዱስ ማለት ነው ለእሱ ደስታ መኖር የእሱንም ለማሳካት መትጋት። አላደለ መቀበል ብቻ መቀበል ላይ መቀበል ላይ ከተመሰረተ ፍቅርሽ መስጠቱ ያቆመ ቀን አለቀ አበቃ ይባላል እያለ ነው። ይህ መጽሐፍ ስፍና ነው አለች። ከአንቺ ጋር ላውቅም አንቺ ጋር ላውቅም። መጽሐፍ ግን የእውነተኛ መፀብራቅ ነው እያላት ነው ቅዱስ። እሺ በቃ አሁን እረፍት ማድረግ እፈልጋለሁ አለች አለ። ቀጥተኛ ፍቹ ውጣልኝ ነው አለ ቅዱስ። አዎ ግን ደግሞ ለማንም ደግሞ ምንም እንዳትናገር። አይዞሽ ውሃሽን በወንፊት ይሆን አይዞሽ ውሃሽን በወንፊት ሳይሆን በጠንካራ የሞላሽው እያላት ነው። አመሰግናለሁ እንደውም ስላወራው ትንሽ ቀለል አለኝ ያለች። በይ በቃ ልሄድ፣ ትንሽ ከቆየው ውርርት ያለች። እሺ ናላውጥ ላስወጣ እያለችው ነው። ያው እያወሩ ነው ቅዱስ እና ሰናይት። አሁን ደግሞ አሁን ናሁሜ እያለች ነው ኑሮ ማሚ ሰሩ እዚህ መቀመጡ ጥሩ ነው። ወይ ለሶስተኛ ጊዜ እኮ ነው መጣሁ ስትለኝ፣ እሺ መጣሁ ምሩ እመጣለሁ አለ። ምንድን ነው የተፈጠረ ችግር አለ? አረም ችግር ምንም ችግር እና ሰላም የነበረች ሰዎችን ባንዴ እንዴት ሲኮኑ፣ ምን ልበል እኔ ምሽ ምግብ ምሩ እያለ ነው። ተዩ በቃ አለ። ምንድን ነው መትነገር ነገር ንገረኝ። አይ ምንም ነገር የለም አለ። እሺ ማሚ እንዳይደብራት እንሄድ፣ ደግሞ ወፍራለች ምናምን ነገር እያለች ነው እንደ ሕፃን ልጅ እንደዛ እያጎረስኝ እንዴት አልወፈርም አለች። ምን አልከኝ አሁን? በቃ እዚሁ ነው እንሂድ እንሂድ እያለ ነው ማለት ነው። ያሁ እናትየዋ ደግሞ ያው እንግዲህ አርግዛላይ ብለው ነው በነገራችን ያወፈረች ስማማ ኪራ እያለ ነው። ክብሮ ሳንዲ ግን ሰሞኑን በሰላም የጠፋችው አለ እሱ ደግሞ። ኪራ ደግሞ ለምንድን እንደዚህ የምታየኝ እንዴ? አለመኖሯ እንዴት ሜስ አደረከው ነበረ እንዴት እንዴት አለመኖሯን እንደዚህ ተመለከት ብዬ ነው ክችን ስትስቅ ሳልሆን ስታወራ እያለ ነው። ክብሮም ደግሞ ማለት ነው እዚህ ድረስ የሚሰማው ድምጿ እያለ ነው ማለት ነው። በድምጿም ታውቃታለህ። ሰውዬ ዛሬ ደግሞ ቃለስ ስንጠቃ ጀመርክ። አፍላ ፍቅርሽ ተተኛለ ጊዜ አሮበት ነው ፋ እንዳይዛችሁ ጭራሽ መልሶችም የሰኒው ነዋል እያለ ነው እያለ ነው ከዚህ በላይ መስማት አልችልም። እያለ ነው። አይ ክብሮቤ እያለ ነው። እዝግሬ የሆነ ሌላ ምልክቶች እየታዩብት ነው እያለው ነው። ለማንኛውም ም ዶች ደስ የሚል ድራማ ነው። ሁላችሁም ተከታተሉት። ላይክና ሽር ሰብስክራይብ እያደረጋችሁ አበረታቱኝ በሌላ በሚቀጥለው እርስ ከምን መጣ። መልካም ጊዜ መልካም ቆይታ፣ ሁላችሁን ባይ ባይ ላችኋል። በሚቀጥለው ክፍል ሰባ አምስትን ኢዘን እስክመጣ ድረስ ሁላችሁም ላይክ እና ሸር ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም በተሰባ አድርጉኝ። እወዳችኋለሁ። ባይ ባይ፣ የኔ ወዶች ባይ። ላይክ ሸር አድርጉ፣ ሰብስክራይብ አድርጉ።